ተመልካቾቻችን እንደምን አርፍዳችኋል። ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ እያደረስኩ ሻምበል ደታስረስ አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የመኖሪያ አፓርታማና የምስራቅ እዝ ደረጃ ሶስት ሆስፒታልን መርቀው ከፈቱ። ቡዛዮ ተሾመ። ከዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪል ስቴት አሁን ደግሞ ፒያሳ ላይ ከ39 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ9000 ብር ቅድመ ክፍያ የንግድ ሱቆችን እየሸጥን እንገኛለን እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ አንድ መኝታ እስከ ባለ ሶስት መኝታ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ቀሪውም በ90 ፐርሰንት በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ 30 ፐርሰንት ሲከፍሉ ደግሞ እውነተኛ 25 ፐርሰንት ቅናሽ ጋር ይዘን ቀርበናል። ተጨማሪ ያለው ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የሰራዊት የመኖሪያ አፓርታማና የምስራቅ እዝ ደረጃ ሶስት ሆስፒታልን መርቀው ከፍተዋል። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ መሆኑን የገለጹት ጠቅላይ ሚኒስትሩ ተቋሙ እንደ ሀገር ያሉብንን የልማት ክፍተቶች በመሙላት ላይ ይገኛል ብለዋል። በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብትን የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ ልትሆኑ አደራ ማለት ትፈልጋለሁ። በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመራ ልዑክ በሶማሌ ክልል ጎዴ የተገነባውን የመከላከያ ሰራዊት የኮር ጠቅላይ መምሪያ ካምፕን መርቆ ከፍቷል። የኮር ጠቅላይ መምሪያው በመከላከያ መሀንዲስ ዋና መምሪያ የኮንስትራክሽን መምሪያ ተገንብቶ የተጠናቀቀ ሲሆን አስፈላጊ መሰረተ ልማቶች የተሟሉለት የሰራዊቱን አኗኗር የሚያዘምንና የግዳጅ አፈጻጸሙን የሚያቀል መሆኑ ተገልጿል። በምረቃ ስነ ስርአቱ ላይ የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ሚኒስትሮች፣ ጀኔራል መኮንኖችና የፖሊስ ኮሚሽነሮች የተገኙ ሲሆን የችግኝ ተከላ መርሃ ግብርም ተከናውኗል። ዘገባው የጌታ ሰው ጌትነት ነው። ሀገሩን የሚወድ ህብረ ብሔራዊ የሆነና ለሀገሩ ሉዓላዊነት የሚታገል ዘመናዊና ፕሮፌሽናል ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ቡዛየት ሾመ ተጨማሪ ያለው አሁን ያለው የመከላከያ ሰራዊት ሀገሩን የሚወድ ህብረ ብሔራዊ አንድነትን የሚቀበል የሀገር ሉዓላዊነትን ለማስከበር የሚታገል የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ፕሮፌሽናል አገር ወዳድ ሰራዊት ሆኖ እየተገነባ መጥቷል። በሰላም ማስከበር የተገኘውን ድል በግንባታው መስክም እየተደገመ መምጣቱን የገለጹት ደግሞ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናር ጄኔራል ደስታ ብቼ ናቸው። አሁን ያለው የመከላከያ መሐንዲስ መምሪያ ውጊያን በግንባር የሚመራ የሰራዊት የመጠለያ ችግሮችን በኮንስትራክሽን የሚፈታ በራሱ አቅም የሚገነባ አውትሶርስ አድርጎም የሚቆጣጠር የከርሰ ምድር ውሃዎችን እየቆፈረ ለሠራዊት የሚያቀርብ የመብራት አገልግሎት ፋሲሊቲው እንዲሟላ የሚያደርግ ካምፖች የተዋቡና የወቅቱን የመከላከያ ሠራዊት የሚነጥኑ እንዲሆኑ የሚከታተል ግዳጅ ይዞ የሚገኝ ነው። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ ልዑክ በጎዴ ከተማ የተገነባውን የኮር ጠቅላይ መምሪያ የመረቁ ሲሆን በድሬዳዋ ከተማ ደግሞ ከፌዴራል፣ ከክልልና ከድሬዳዋ መስተዳደር የተውጣጡ የመንግስትና የሰራዊቱ አመራሮች በተገኙበት የክፍለ ጦር የሰራዊት የመኖሪያ ካምፕ፣ የምስራቅ ዕዝ ደረጃ ሶስት ሆስፒታልና የሰራዊት የመኖሪያ አፓርታማ ተመርቆ ለአገልግሎት በቅቷል። በምስራቁ የሀገራችን ክልል ተመርቀው ለግንባታ የበቁት ፕሮጀክቶቹ በመከላከያ ኮንስትራክሽን ኢንተርፕራይዝ ተቋራጭነት በመከላከያ መሐንዲስ ዋና መምሪያ ባለቤትነት በመከላከያ ኮንስትራክሽን ዲዛይን ድርጅት የተገነቡ ሲሆን የመከላከያ ግብዓት ማምረቻ ኢንዱስትሪ የግንባታ አቅርቦቶችን ሸፍኗል። አድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የፈራሚዎችን ጉባኤ አካሄደ። አክሲዮን ማህበሩ በኢትዮጵያ ታሪክ በወታደራዊ ተቋም የተደራጀ የመጀመሪያው አክሲዮን ማህበር ሲሆን የሰራዊቱንና የባለድርሻ አካላትን የፋይናንስ አቅም በማሳደጉ ረገድ ተስፋ ተጥሎበታል። ታድላ መላኬ። የኢትዮጵያውያን የብሔራዊ ኩራት ምንጭ ከሆነው ከታላቁ የአድዋ ድል ስያሜውን የወረሰው የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የፈራሚዎች ጠቅላላ ጉባኤውን አካሂዷል። በጉባኤው የተገኙት የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኖ ጁላ በመከላከያ ደረጃ አክሲዮን ማህበር ለማቋቋም ከረጅም ዓመታት በፊት ጀምሮ ሀሳቡ ቢኖርም በተለያዩ ምክንያቶች ወደ ተግባር ሳይቀየር መቆየቱን አስታውሰው አሁን ግን ለጉዳዩ በተሰጠው ትኩረትና በ ጠንካራ ዲሲፕሊን በመመራቱ የአዶ ድል ማይክሮ ፋይናንስ አክሲዮን ማህበርን እውን ማድረግ መቻሉን ገልጸዋል። ጠቅላይ ኤታማዦር ሹሙ አክለውም የፋይናንስ አገልግሎቱን ለሁሉም ሰራዊት፣ የሰራዊት ቤተሰቦችና ባለድርሻ አካላት ተደራሽ ለማድረግ የብሔራዊ ባንክን ደንብና አሰራር ተግባራዊ በማድረግ ጠንክሮ መስራት እንደሚጠበቅ አስገንዝበዋል። ለሰራዊታችንም ሞራል ነው። ትልቅ ለመሆን የሚያስችል ግራውንድም አለው ትልቅ ሰራዊት ስለሆነ አንድ ትልቅ ሰራዊት ሊኖረው የሚገባ ፕሮፐርቲ ሁሉ ሊኖረው ይገባል ተብሎ የተለፋበት የተሰራ ስራ ነው። የአድዋድል ማይክሮፋይናንስ አክሲዮን ማህበር በኢትዮጵያ ታሪክ በመከላከያ ሰራዊት ተቋም የተደራጀ የመጀመሪያው የማይክሮፋይናንስ አክሲዮን ማህበር መሆኑን በመጠቆም አክሲዮን ማህበሩ የሰራዊታችንና የመላው ህዝባችን ተስፋ ነው ያሉት ደግሞ የአክሲዮን ማህበሩ አደራጅ ኮሚቴ ሰብሳቢ ብርጋዴል ጄኔራል ደረጀ መገርሳ ናቸው። የአክሲዮን ማህበሩ የፈራሚዎች ጉባኤ ላይ በቀጣይ አክሲዮን ማህበሩን የሚመሩ የቦርድ አባላት ምርጫ የተከናወነ ሲሆን የጉባኤው አጠቃላይ ሂደት በቃለ ጉባኤ ቀርቦ ጸድቋል። በእለቱ ከፍተኛ የአክሲዮን ግዢ የፈጸሙ እዞች፣ ኮሮችና ዋና መምሪያዎች የተዘጋጀላቸውን የዋንጫ ሽልማትና ሰርቲፊኬት ከጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እጅ ተቀብለዋል። በአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የፈራሚዎች ጉባኤ ላይ ከፍተኛ የመከላከያ የኢትዮጵያ ሰራዊት አመራሮች፣ ባለድርሻ አካላት እና ታዛቢዎች ተገኝተዋል። ኢትዮጵያና ሩዋንዳ በተለያዩ ወታደራዊ መስኮች ዙሪያ በትብብር ለመስራት ተፈራረሙ። ሁለቱ ሀገራት በመካከላቸው ያለውን ወታደራዊ ትብብር የበለጠ አጠናክረው እንደሚቀጥሉም ተጠቁሟል። በላቸው ክንዴ። የኢትዮጵያና የሩዋንዳ መከላከያ ጠቅላይ ታማጆር ሹሞች በወታደራዊ ጉዳዮች ላይ በአዲስ አበባ የተወያዩ ሲሆን በትብብር ለመስራት በሚያስችሏቸው ጉዳዮች ዙሪያም ተፈራርመዋል። ስምምነቱን በኢትዮጵያ በኩል ፊልድ ማርሻል ብርሃኑ ጁላ የፈረሙ ሲሆን በሩዋንዳ በኩል ደግሞ የሩዋንዳ መከላከያ ኢታማዦር ሹም ጀነራል ሙባረክ ሙጋጋ ፈርመዋል። የሁለቱ ሀገራት መከላከያ ተቋማት የደረሱበትን ስምምነት ተከትሎም ጋዜጣዊ መግለጫም ሰጥተዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በሰጡት ጋዜጣዊ መግለጫም ኢትዮጵያና ሩዋንዳ በልዩ ልዩ ወታደራዊ ጉዳዮች ዙሪያም ከዚህ በፊትም ለረጅም ዓመታት ያክል ሲሰሩ መቆየታቸውን ገልጸው ወደፊትም በመካከላቸው የነበረውን ትብብር የበለጠ አጠናክረው ለመስራት ከስምምነት ላይ መድረሳቸውን ገልጸዋል። በወታደራዊ አቅም ግንባታ፣ ስልጠና፣ በተሞክሮ ልውውጥ ሽብርተኝነትን ለመከላከልና በሌሎችም ተያያዥነት ባላቸው ወታደራዊ ዘርፎች በጋራ ለመስራት ከስምምነት ላይ መድረሳቸውንም ተናግረዋል። በሩዋንዳ መከላከያ የዓለም አቀፍ ግንኙነት ዳይሬክተር ጀኔራል የሆኑት ብርጋዴር ጀኔራል ፓትሪክ ካሪተዋ በበኩላቸውም ኢትዮጵያና ሩዋንዳ ረጅም ጊዜያትን ያስቆጠረ ጠንካራ ግንኙነት እንዳላቸው ገልጸዋል። ኢትዮጵያ በችግራችን ጊዜ ፈጥና የደረሰችልን ሀገርም ነች ብለዋል። የኢትዮጵያና የኡጋንዳ ወታደራዊ ግንኙነትም ተጠናክሮ ይቀጥላል ብለዋል ጀነራል መኮንኑ። የመከላከያ ግብርና ልማት ዘርፍ በ2016/17 ዓ ም የምርት ዘመን ከፍተኛ ውጤት ማስመዝገቡ ተገለጸ። የመከላከያ ግብርና ልማት ዘርፍ ባካሄደው ውይይት በሰብል ምርት ከ8000 ሄክታር በላይ መሬት ታርሶ ከ60000 ኩንታል በላይ ምርት የተገኘ መሆኑ የተገለጸ ሲሆን በሌሎች ዘርፎች የሰራዊቱን ኑሮ መደጎም የሚችል ጥሩ ውጤት መመዝገቡ ተገልጿል። ለዘርፉ ውጤታማ ተግባር የበኩላቸው ሚና ለተጫወቱ የዘርፉ አባላት የመከላከያ ሰራዊት ፋውንዴሽን ሽልማት አበርክቷል። በቀጣይ የምርት ዘመን የምርጥ ዘር የማዳበሪያና የባለሙያ ድጋፍ በበቂ ሁኔታ ተመቻችቶ ቢሰራበት የተሻለ ውጤት ሊመዘገብ እንደሚችል በውይይቱ ላይ ተመላክቷል። ዘገባው የመከላከያ ሕዝብ ግንኙነት ዳይሬክቶሬት ነው። የሰራዊቱን ሁለንተና ብቃት ማሳደግ የላቀ የግዳጅ አፈጻጸም እንዲኖር ያደርጋል ሲሉ የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ ኢትዮጵያ በአፍሪካ ግዙፍ ኢኮኖሚ ካላቸው ሀገራት መካከል አንዷ እንደመሆኗ ወቅቱ የደረሰበትን ዘመናዊ የውጊያ መሳሪያዎችና ተተኳሾችን በሀገር ውስጥ በማምረት ሰራዊቱ እንዲታጠቅ ማድረግ እየተቻለ ነው ብለዋል። በተለይም እዙ ግዳጁን በሚወጣበት ቀጠና የህብረተሰቡን ሰላም አስተማማኝ ለማድረግ ተልኮን እየተወጣ ይገኛል ያሉት ሌተናል ጀነራል ብርሃኑ በቀለ የሰራዊቱን ሁለንተናዊ ብቃት ማሳደግ የላቀ ግዳጅ አፈጻጸም እንዲመዘገብ የማይተካ ሚና ይጫወታል ብለዋል። ዘገባውን ያደረሰን አንዱ ዓለም ከፍያለው ነው። በመከላከያ ጤና ዋና መምሪያ ለሰራዊቱ አባላትና ሲቪል ሰራተኞች በስነ ምግባር ዙሪያ ስልጠና ተሰጠ። በስልጠናው የተገኙት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ የመከላከያ ጤና ዋና መምሪያ የሰራዊት አባላትና ሲቪል ሰራተኞች የተሳለጠ የሕክምና አገልግሎት ለመስጠት የሰራዊቱን ጤንነት ለመጠበቅና የኃይል አባዥነት ሚናቸውን ለመወጣት በሙያዊ ስነ ምግባር የታነጹ መሆን እንደሚጠበቅባቸው አስገንዝበዋል። ሌተናል ጀነራል ጥጋቡ ይልማ አክለውም ሰራዊቱ አመርቂ ውጤትን ለማስመዝገብ ለቆመለት ዓላማ በቁርጠኝነት መቆም እንደሚጠበቅበትም ተናግረዋል። ይህ በእንዲህ እንዳለ ለደቡብ ግንባር ሆስፒታል የጤና ባለሙያዎች በመማር ማስተማር ዘዴዎች ላይ ያተኮረ ስልጠና ተሰጥቷል። የጤና ባለሙያዎቹ የማስተማር ክህሎታቸውን ለማጎልበት የሚረዳ ስልጠና በመከላከያ ዩኒቨርሲቲ ጤና ኮሌጅ መምህራን መሰጠቱ በዘርፉ የሚስተዋሉትን የሰለጠነ የሰው ኃይል ችግር ለመቅረፍ እንደሚያስችል የደቡብ ግንባር ሆስፒታል አዛዥ ኮሎኔል መሐመድ አደም ተናግረዋል። በመማር ማስተማር ዘዴዎች ላይ ትኩረቱን ያደረገው ስልጠናው ከተቀመጠው ግብ በላይ ስኬታማ ቆይታ ነበረው እንደነበረው የመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር አሊ አደም ገልጸዋል። ዘገባው የአብርሃም ዘውዱ ና ከዚህ በፊት በአዳዲስ ነገሮች የሚታወቀው ቴምር ሪል ስቴት አሁን ደግሞ ፒያሳ ላይ ከ39 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ900 ብር ቅድመ ክፍያ የንግድ ሱቆችን እየሸጥ እንገኛለን እንዲሁም ከኢኖቬሽን ሚኒስቴር አጠገብ ከባለ አንድ መኝታ እስከ ባለ 3 ሶስት መኝታ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ቀሪውም በ9 ፐርሰንት በ17 ዙር አከፋፈል ያለምንም ወለድ ከዶላር ንክኪ ነፃ በሆነ መንገድ 30 ፐርሰንት ሲከፍሉ ደግሞ እውነተኛ 25 ፐርሰንት ቅናሽ ጋር ይዘን ቀርበናል። የደስታ ተረፈ ነው። የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ከሁሉም ክፍሎች ለተውጣጡ የስነ ልቦና ግንባታ የሚዲያ አመራሮች፣ ሪፖርተሮች ሪፖርተሮችና የካሜራ ሙያተኞች ሆለታ በሚገኘው የኢትዮጵያ ወታደራዊ አካዳሚ ስልጠና እየሰጠ ነው። በስልጠናው መክፈቻ መርሃ ግብር ላይ የተገኙት የመከላከያ ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደ ኪዳን ስልጠናው የአመራሩን ስነ ልቦናዊ ዝግጁነት በማሳደግ የሰራዊቱን ሞራላዊ ብቃት የማረጋገጥ ግብ እንዳለው ጠቁመው፣ የሚዲያ ሙያተኞችን ሙያዊ አቅም በማሳደግም የሰራዊቱ ታሪክና ጀግንነት በትክክል እንዲሰነድ ማድረግ እንደሚጠበቅ ገልጸዋል። በሌላ ዜና የሰሜን ምዕራብ እዝ ኮር የአመራሩን አቅም ለማሳደግ ስልጠና እየሰጠ መሆኑ ተገለጸ። ኮሩ በተሰማራበት የግዳጅ ቀጠና ላይ አመርቂ ስራን ለመስራት ብቃት ያለው አመራር መፍጠር ወሳኝ መሆኑን የኮሩ አዛዥ ገልጸዋል። ዘገባው የመከላከያ ሚዲያ እና የያውነው አየለ ነው። መከላከያ ለሰው ሀብት ልማት ትልቅ ትኩረት ሰጥቶ እየሰራ መሆኑን ብርጋዴር ጀኔራል ሙልጌታ አምባቸው ገለጹ። የውጊያ ምህንድስና ኮሌጅ የተዋጊ መሀንዲስ አመራሮችንም አስመርቋል። አብዮቷሚ ተጨማሪ አለው። መከላከያ በሰው ሀብት ልማት ላይ ትኩረት ሰጥቶ እየሰራ መሆኑን የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋደር ጀነራል ሙሉጌታ አምባቸው ገልጸዋል። የውጊያ ምህንድስና ኮሌጅ የተዋጊ መሐንዲስ አመራሮችን ባስመረቀበት መርሃ ግብር ላይ የተገኙት ጀነራል መኮኑ የመከላከያ ኃይላችን በሰው ሀብት ልማት ላይ ትልቅ ትኩረት ሰጥቶ እየሰራ ነው ብለዋል። የመከላከያ ኃይላችን የተዋጊ ሙያተኞችና አመራር ጥንቅር የተሟላበት ሆኖ እንዲገነባ በትምህርትና ስልጠና ስርዓት ውስጥ በማለፍ አቅም እንዲፈጥር እየተደረገ መሆኑን ያውሱት ብርጋደር ጀኔራል ሙሉጌታ በዚህ ረገድ የውጊያ ምህንድስና ኮሌጅ ግንባር ቀደም ተጠቃሽ መሆኑን ገልጸዋል። ተመራቂዎች ያገኙት እውቀት የሚለካው በሚሄዱበት ክፍል በሚመሯቸው አባላት ላይ በሚያመጡት ለውጥ ነውና በዚህ ላይ አትኩረው እንዲሰሩም አሳስበዋል። ኮሌጁ ባለፉት ሰማኒያ ዓመታት ውስጥ ያሰለጠናቸው የውጊያ ምህንድስና ሙያተኞችና አመራሮች ሀገራችን አጋጥመዋት የነበሩትን ጦርነቶች በመመከት ረገድ የውጊያ ድጋፍ በመስጠት ጉልሚና መጫወታቸውን የውጊያ ምህንድስና ኮሌጅ አዛዥ ኮሎኔል ኪታባ ይንሰርሙ ገልጸዋል። ኮሌጁ ካስመረቃቸው የአጭር ኮርስ ተዋጊ መሐንዲስ አመራሮች በተጨማሪ በሀገሪቱና በመከላከያ ትምህርትና ሥልጠና ፖሊሲ መሠረት በተሻሻለው ሥርዓተ ትምህርት በመከላከያ ዩኒቨርሲቲ ተገምግሞ በመጽደቁ አሁን ላይ በዲግሪ መርሃ ግብር ተማሪዎች እያስተማረ እንደሚገኝም ጠቁመዋል። የኮሌጁ ምክትል አዛዥ ለሥልጠና ዲን ሌተናል ኮሎኔል ፍቃዱ ሲሳይ በበኩላቸው ስልጠናው የተግባር ተሞክሮን ያካተተና ከተጨባጭ ግዳጅ አንጻር የተሰጠ መሆኑን አውስተው ተመራቂዎች የኮሌጁን መመረቂያ መስፈርት በሚገባ ያሟሉ መሆናቸውንም መሆናቸውን ገልጸዋል። በምረቃ መርሃ ግብሩ ላይ የመቆያ ጊዜያቸውን ላጠናቀቁና ጥሩ የሥራ አፈጻጸም ላላቸው አመራርና አባላት ማዕረግ ማልበስ እንዲሁም በጡረታና በክብር ለተሰናበቱ አመራርና አባላት ደግሞ እውቅናና ሽልማት ተሰጥቷል። የሴክተር ሶስት የኢትዮጵያ መከላከያ ሰራዊት የዘጠነኛ ዙር ዳርዊሽ ሰራዊትን አሰልጥኖ አስመረቀ። በምረቃ ስነ ስርዓቱ ላይ የደቡብ ምዕራብ ሶማሊያ ፕሬዝዳንት አቶ አብዱልአዚዝ ሀሰን የኢትዮጵያ መከላከያ ሰራዊት ለረጅም ዓመታት የሶማሊያን ሰላም ለማረጋገጥ የህይወት ዋጋ መክፈሉን አውስተው ህዝቡ ሰላሙን እንዲጠብቅና ራሱን ከአልሸባብ ጥቃት እንዲከላከል ለሰጠው ስልጠና የኢትዮጵያ መከላከያ ሰራዊትን አመስግኗል። የሴክተሩ አዛዥ ብርጋደር ጀነራል በስፋት ፈንቴ በበኩላቸው ተመራቂዎች በስድስት ወር ቆይታቸው ከፍተኛ መዋለንዋይና አቅም እንደፈሰሰባቸው ጠቁመው አሁን ባላቸው ጥሩ ቁመናና ስነ ምግባር በበሳል አመራር ታግዘው የክልላቸውን ህዝብና መንግስት ከአልሸባብ መታደግ እንደሚጠበቅባቸው አሳስበዋል። የሴክተር 3 ስልጠና ኃላፊ ሌተናል ኮነሬል ወረታው ንጉስ በበኩላቸው ተመራቂዎቹ የውጊያ የአካል ብቃት የተኩስ የስልትና የሰልፍ ስልጠናዎችን ለስድስት ወራት መከታተላቸውን ተናግረዋል ዘገባውን ከስፍራው ያደረሰን ሰመረ እሸቱ ነው የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የዘጠነኛ ዙር ምልምል ሰልጣኞችና አሰልጣኞች በምስራቅ ሀረርጌ ዞን ሜታ ወረዳ ሰርካማ ቀበሌ በኩታ ገጠም የለማ የመስኖ ስንዴ ምርትን ሰበሰቡ የኮንቲንጀንት ማሰልጠኛ ትምህርት ቤቱ ምክትል አዛዥ ለስልጠና ኃላፊ ሌትናል ኮሎኔል ገነነው ቶላ በበኩላቸው የማሰልጠኛ ትምህርት ቤቱ ዋና ግዳጅ ወደ ዓለም አቀፍ የሰላም ማስከበር ተልዕኮ የሚሰማሩ የሰላም አስከባሪ ኃይል አባላትንና ምልምል ወታደሮችን ተቀብሎ ማሰልጠን ቢሆንም ከዋነኛ ግዳጁ ጎን ለጎን የአካባቢውን ማህበረሰብ በመደገፍ የሕዝባዊ ወገንተኝነቱን ተግባር እንደሚያከናውን ገልጸዋል። የሜታ ወረዳ አስተዳዳሪ አቶ ወርዲ ከማል በበኩላቸው ሰራዊቱ ከ1500 ሄክታር በላይ ያለ የስንዴ ሰብልን በመሰብሰብ ከ2.7 ሚሊዮን ብር በላይ ወጪ ማዳኑን ጠቁመው ላደረጉት ድጋፍም ምስጋናቸውን አቅርበዋል። ዘገባው የአበባው ጓዴ ነው። የጦር ላይ ከፍተኛ ባለሌላ ማረክተኛ ማሰልጠኛ ትምህርት ቤት ተደራራቢ ግዳጆችን በመቀበል ኢትዮጵያን ማገልገል የሚችል ሀገር ወዳድ መሰረታዊ ወታደሮችን እያሰለጠነ መሆኑን አስታወቀ። ከፕሮፌሽናል ሰራዊት ግንባታ አንጻር በህገ መንግስታዊ ግንዛቤው፣ በወታደራዊ ባህልና ጨዋነት፣ በሰራዊታችን ቁልፍ እሴቶች የተቃኘ በማንኛውም የአየር ጸባይና የመሬት ገጽ ግዳጁን መወጣት የሚችል አካላዊ ብቃት ያለው ሀይል እየተገነባ መሆኑን የማሰልጠኛው ትምህርት ቤት ምክትል አዛዥ ስልጠና ኃላፊ ሌተናል ኮነሬል ሲራጅ አማን አስታውቀዋል። ሌተናል ኮነሬል ሲራጅ አማን አክለውም በአስተማማኝ ስነ ልቦናዊ ዝግጁነት ፍጹም የሆነ የሀገር ፍቅር ስሜትን የተላበሰ ወታደር እያሰለጠንን እንገኛለን ብለዋል። ይትባረክ ባረክ ጸዳሉ እንደዘገበልን። ተመልካቾቻችን ዜናዎቹን በዚሁ አበቃን። ቀጣይ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።